እውነተኛ ታሪክ ነው። ሐረም ላይ የሆነ ነው። አንድ ወጣት ከኢራቅ ነው የመጣው። ይህ ወጣት እንግዲህ ስራ ፍለጋ ነው የመጣው። ስዑዲ ውስጥ ስራ አጣ። ስለዚህ ሐረም ውስጥ እየራበው የሰው ፊትም ሳያይ ዘምዘም ውሃ ብቻ እየጠጣ ለቀናት ቆየዛ። አንድ ጊዜ ከዕባ ጠዋፍ እያደረገ አንድ መሐረብ የተጠቀለለ ነገር ያያል ያገኛል። አንስቶ ሲመለከተው እንቁ ነው። መሐረቦ ውስጥ ያለው መቶ ሺ ሪያል ስዑዲ፣ የስዑዲ መቶ ሺ ሪያል ዋጋ ያለው ትልቅ እንቁ ነው። ይልጃል ላሂ ይፈራል። እስኪ ምንድን ያለው አማራጭ? ቁጭ ብሎ እዛ አካባቢ ያንቃጥሎ እየፈለገ የሚመጣን ሰው መጠባበቅ ጀመራል። አንድ አባት ደንግጠው እየፈለጉ እዛ አካባቢ ሲመጡ ያገኛቸዋል። ምን ሆኑ አላቸው። የሆነች ቀይ መሐረብ ጣልኩ አሉት። ምን አለው ውስጡ አላቸው። እንቁ አለው መቶ ሺህ ሪያል የገዛሁት እንቁ አለ ውስጡ ጌጥ፣ የአንገት ጌጥ። ምልክቱን ጠየቀ፣ ሰጣቸው። አስር ሺህ ሪያል እዛው ላይ አውጥተው ስላስደሰትከኝ ባክ ተቀበለኝ አሉት። ወላሂ እኔ የዚህን ስራ የምንዳ በአስር ሺ ብር አደለም በአስር ሺ ሪያል አደለም ከአላህ ነው የምጠብቀው አላቸው። ወላሂ አልቀበልም አላቸው። ተቸግሯል ይህ ልጅ። ግን በፍጹም አለ እኔ ለአላህ ብዬ ነው እየመለስኩት ያለሁት ከአላህ ነው የምፈልገው አላቸው። ስራ አጡ። መጨረሻ ላይ ተስፋ ቆርጦ ወደ ሀገሩ እየተመለሰ እያለ በመርከብ እየሄደ የመርከብ አደጋ ይፈጠራል። ብዙ ሰዎች እንዳለቀ የወቅቱ ጋዜጦች ሁሉ ዘግበውታል። ብዙ ሰው ያለቀበት አደጋ ተፈጠረ። ይህ ወጣት ልጅ በአንዲት ጣውላ ላይ ተንሳፎ ወደ ዳርቻ ወጣ። አላህ አዘወጀል አዳ ነው። ከዛ መከራ ከዛ የሚሄድበትንም አያቅም ዝም ብሎ ጥሻውን ይዞ ሲሄድ የእግር መንገድ ያገኛል። እግር መንገዱን ተከትሎ ሲሄድ አንድ የገጠር ከተማ ውስጥ ይገባል። መስጅድ የታለ ብሎ ሲጠይቅ መስጅድ ጋር ይገባል። ይህ ከጊዜ ከወራት ቆይታ በኋላ ማለት ነው። መስጅድ ከገባ በኋላ ሰዎች አዩታል። አክላቁን ወደዱለት። ቁርአን ማቅራት ትችላለህ? አወቅ እችላለሁ። በቃ የሰፈሩ ህፃናት አቅራ ይባልና እዛው ማስተማር ይጀምራል። በጣም ወደደው የአካባቢው ሰው። ለምን ይህንን ወጣት አንዲት ሴት አለች፣ እሷን ለምን አንድርለትም? ይሉና ሰውየው መጥቶ ያናግሮታል። እኛ አንዲት ልጅ አለችን፣ እባክህ እንደው እንዳርልህ፣ እኛም ወደናል፣ እዚሁ ኑር ይሉታል። መርሐባ ይላል፣ መርሐባ ይላል። ኒካህ ይደረጋል። ማታ ልክ ሲገባ አንገቷ ላይ ያንን እንቁ ያያል። ለመቶ ሺህ ሪያል እንቁ ያንን እዛ ሐራም ላይ ይደነግጣል። ወልይ ሸታላል። አንችን አንቺን የዳረልኝ ሰው ፈልገዋለሁ። ማን ነው? አጎቷ ነው። ተጠርተው መጡ። አጎት ይሁን፣ በዚህ አመት በዚህ ጊዜ ሐራም ላይ ነበራችሁ? አላቸው። አዎ ነበር፣ እኔና የዚች ልጅ አባት ሐራም ነበር። ምን ተፈጠረ? ያን ያላቸው። ምን የተለየ ነገር፣ የተፈጠረ ነገር አለ? አይ ለዚች ልጅ ወንድሜ ብቸኛ ልጁ ነች። እዚህ ገጠር ከተማ ውስጥ አለ የተባለው ቁጥር አንድ ሀብታም፣ ይህ ሰውዬ አንድ ልጅ ብቻ ነው ያለው። የኔ ወንድሜ ነው። አብረን ሐረም ሄደን ለዚች ልጁ የገዛው ይህ እንቁ ሐረም ላይ ጠፋው። ደንግጦ በሄደበት አንድ ወጣት ልጅ አላህን የሚፈራ መለሰለት። አስር ሺህ ሪያል ልስጥህ ቢለው በፍጹም አልቀበልም፣ ማለ። ምን ዳይ ከአላህ ነው። ሁሌ ያ አባቷ ማለት ነው የዚች ልጅ አባት የኔ ወንድም አለ በሀያት እያለ ምንነው ያንን ወጣት ልጅ አግኝቼ ልጄም በዳርኩት እያለ ይመኝ ነበር። ያን እንደተመኘ ወደ አኸራ ሄደ። ሁሌ ከሀሳቡ ከሐሳቡ ወጥቶ አያውቅም። ያወጣታለ። እኔ አሁን ወልይዋ ነኝ፣ አጎቷ ነኝ።

የአላህ ስራ በጣም ነው የሚገርመው። አላህ ስብሐነሁ ተዓላ መቼ ህይወታችንን እንደሚቀይሩ መቼ ማንነታችንን የተሻለ ቦታ እንደሚያደርስል የምናውቀው ነገር የለም። ብቻ ግን እሱ ባዘዘን እና ባዘዘን መንገድ ብቻ ነው መከተል ያለብን ከአላህ ህዝነትም ተስፋ መቁረጥ የለብንም። እሱ ባዘዘን መንገድ ላይ ቀጥ ብለን የምንጓዝ ከሆነ አላህ ስብሐነሁ ተዓላ እኛ በሐራም ልናገኘው የነበረውን ነገር እሱ በሐላል መልኩ ያቀርብልናል። አላህ ለእኛ የጻፈው ነገር፣ ሪዝቁን ለእኛ ያደረገው ነገር መቼም ቢሆን መቼም ከኛ አልፎ አይሄድም። እኛ የምናገኝበት መንገድ ይወሰናል እንጂ በሐራም ለማግኘት ከፈለግን እንግዲህ አላህ ስብሃኑ ተዓላ ለእኛ እስካቀደው ድረስ ይሰጠናል። ነገር ግን አላህን ላለማስቀየም ብለን ከዛ ነገር የምንርቅ ከሆነ ያህ ነገር ተመልሶ በሐላሉ እኛን ያገኘናል። ስለዚህ ከአላህ እዝነት ተስፋ እንዳትቆርጡ በሐላሉ እንጂ ከሐራሙ ላለመመገብም ተስፋ ሳቆርጡ ጠንክራችሁ ስሩ። ኢንሻአላህ አንድ ቀን የተሻለ ቦታ በሐላሉ እንገናኛለን። በነገራችን ላይ ከሰማንያ ፐርሰንት በላይ የሆናችሁ ሰዎች ሰብስክራይብ አላደረጋችሁም። ሰብስክራይብ አድርጉ። ቁርአን ላይ በርካታ የሰው ልጅ ምኞትና ቁጭቶችን አላህ ቁርአን ላይ ዘግቦልን። እድሜ ጸጋ ነው። ጤንነት ጸጋ ነው። እውቀት ጸጋ ነው። ሀብት ጸጋ ነው። ሳንሰራበት ህደን ወደ ቁጭት ውስጥ እኖድቃል። ወጣትነት ጸጋነ የወጣትነት እድሜውን እንዲሁ አባክኖት እርጅና አንገላታው ሰው እንዲህ ብሎ መጽሐፉን፣ ታሪክ ዘግቦልናል። ፈያ ለይተ ሸባበ የዑዱ የውመን ፈኡክብረሁ ብማ ፈዓለ ልመሺቡ። ምነው ወጣትነት እንደ አዲስ በተመለሰልኝ፣ እርጅና የሠራኝን ሥራ ነገረው ነበራል። ዑምራም ያምረው በወጣትነት ነው። ሐጅ ያምረው በወጣትነት ነው። ትዳር ያምረው በወጣትነት ነው። ዒባዳ ያምረው በወጣትነት ነው። እሱ ያልፍህና ነገ መስጂዱ ርቆ ዱላ ተደግፈህ ፈያ ለይተ الشباب يعود የውምን ምነው ወጣትነት አንዴ በመጣልኝ እርጅና የሰራኝ ነግረው ነበር።

እነማን ሁ፣ አስሐቱ ወልፈራ አሉ ነቢይ ዓለይሂ ሰላቱ ወሰላም ጤንነትና ነፃ ጊዜ። ጤንነት ትልቅ ጸጋ። በሽታ ቁስል ነው፣ መጥፎ ጎረቤት ነው። አንዳንድ ችግሮችን ከቦታው ስትርቅ ከችግሩ ትርቅ አለን። በሽጋታ ግን አብሮ ነው። ሁሌ ስተኛ አብሮ ነው፣ ስትነሳ፣ ስትቆም፣ ከሀገር ስትሳፈር በሽታ አብሮ ነው ስትሠራብሮ ነው። ስትሰግዳብሮ ነው። በሽታ መጥቶ ጎረቤት ምድር ላይ የተለያዩ ችግሮች ስታልፍ ይሆናል። መከራ ሊፈራረቅብህ ይችላል። በሽታ ግን ሲመጣ የመከራዎች ሁሉ መቋጫ እሱ ይሆናል። ጤንነት ጸጋ አሁን ነው። ሱብሒ ጀማዓ ሚመጠው አሁን ነው። ሐጅ የሚደረገው ሳንወድቅ ኪኒንን ሳንደገፍ መርፌን ሳናሳድ አሁን ጸጋ ነው። ነጻ ጊዜ ጸጋ ነው። በቲክታክ የምናጠፋውን ነጻ ነጻ ጊዜ ጸጋ ነው። ያልፍና በቁጭትና ማትራለን አላሁ ጀለፊዑላ ቁርአን ላይ የሰው ልጆች እች ምድር ከተለዩ በኋላ ወደ ዱንያ አማትረው የሚመኙትን ምኞት ቁርአን ላይ ዘገበልን። ተተንቀቁ መጣችሁ ከምትመኙ ሰርታችሁ ሊለን ቁርአን ውስጥ ዘገበ። የመጀመሪያው ምኞት ይሄ ነው፣ መጥፎ ጓደኛ። የሕይወት አቅጣጫን ያሳቱት፣ መስመርን ያሳቱት፣ ከቀጥተኛ መንገድ ያሳቱት ጓደኞች የነበረውን ሰው በሥራ የሚገናኛቸው በትምህርት ሚገናኛቸው፣ በህይወት ሚገናኛቸው ሊሆኑ ይችላሉ። ስብዕናቸው ያልተሟላ ቀጥተኛውን መስመር የረሱ ናቸው። እነዚህን ጓደኛ ያደረግና እሱም መስመር ይስታል። ያኔ መስመር ከሳተ በኋላ የውመል ቂያማ መቀመጫውን ሲያይ በቁጭት ያማትራል ወደ ዱኒያ። ያ ወይለታ ለይተኒ ለም አተኺዝ ፉላን ኸሊላ ወይ ምኞቴ ወይ ቁጭቴ፣ እገሌ የምነ ጓደኛ ይባል አራበት። ወማ አበን ለና ኢለል ሙጅሪሙን መስመሪያ አሳቱን፣ እነዛ አመፀኞች እንጅ ሌላ ናቸው ይባባላሉ። ከማለና ለና ምን ሻፊዒን ወላ ሶዲቅን ሐሚም። አላህ ዘንድም ያማልድ ጓደኛ ያጣል፣ የለንም እንዴ ማን ያማልደን ይላል። የመጀመሪያው ቁጭት ጥሩ ጓደኛ አልነበረውሰ መስመር ያሳቱት ሰው፣ ሴቶችም ሊሆኑ ይችላሉ። ይሄ ፋሽን ነው፣ ሂጃብሽን ቀይሪው። እንዲህ አይነት ተጽዕኖ ውስጥ ለምን ትኖሪያለሽ? ፒር ኢንፍሉዌንስ አለ፣ የአቻ ጓደኛ ተጽዕኖ መስመር ያስፋቸዋል። አኼራ ላይ ምንዳን ሲቀበሉ ወደ ዱንያ ማትረው ምን ነው ገሌል ገሊት ጋ ጓደኛ ባል ነበርኩ። ሁለተኛው ቁጭት ይሄ ነው የነቢዩ ዐለይሂ ሰላቱ ወሰላም ሱና መጥቶለት መንገዳቸውን አይቶ ብርሃኑ ከተገለጠለት በኋላ ሐዲዱን ስቶ ሌላ መስመር ይከተላል። ያኔ አኸራ ላይ ሆኖ መልእክተኛውን ሲመለከት ከሐውዳቸው ኡመታቸው ሲጠጣ ሲያይ በቁጭት ያን ማስተንተን አቅቶን ነው እንጂ እኛ ማገናዘብ ከብዶን ነው እንጂ አላህ ስብሃነሁ ወተዓላ ከነፈገን ይልቅ የሰጠን ይበልጣል። አይነህን ተመልከት። አይነህ ባይኖር ምን ያክል ጨለማ ይሆን ነበር ይሄ ህይወትህ። ጆሮህን ተመልከት። ጆሮህን በአንድ ሚሊዮን ብር ተቀይሮ አለህ ብትባል ትቀይረዋለህ? አይመስለኝም ስለዚህ አላህ የሰጠን ጸጋዎች አይደለም ሁሉም ተደማምሮ ይቅልና አንዷ ራሷ ተነጠላ ብትነሳ እኛ ከሰራነው ስራ ጋር ጭራሽ የማይገናኝ ዋጋን ያላት ስለዚህ እነዚህን ጸጋዎች ደግሞ ዝም ብለን ማባከን የለብንም እነዚህን ጸጋዎች መጠቀም አለብን በህይወት እያለን እነዚህ አላህ የሰጠንን ነገር ተጠቅመንባቸው ተለውጠን ማየት ይጠበቅብናል። ነገ በመልቅያማ ቁጭት ከሚያንገበግበን አሁን ያለንን ጊዜ ተጠቅመን እነሱን ነገራቶች ብንጠቀምባቸው ኸይር ነው የሚሆነው። ምነው የመልእክተኛውን መንገድ ባለቅ። በዱንያ ባብለው በዱቄት ሸንግለው የነቢዩን መስመር ትለቅና እስልምናን ታፈነግጥና ቁጭትህ የማይወጣ ይሆናል። ጣት በመንከስ አይቆጭም ሁለት እጅህን ብትነክስ

የህይወት ፍልስፍናቸው ከአላህ ትዛዝ ውጭ ያደርጉና ሰርጋቸው ላግጣ ለቅሷቸው ለቅሶ የህይወት መስመርን ይስጡና የአላህን ትዛዝ ይርቁና ያኔው መልቅያማ ሲመለከቱት ኪሳራ ላይ ናቸው። ወየውመ ቱቀለቡ ውጁሁም ፊና ያኔ ፊቶቻቸው ሰዓት ላይ ትገላበጣለች። አላ የቁሉን ብለው ይላሉ ያ ለይተን ወይ ምኞታችን፣ አጣዕና አላሃ ወአጣዕና ረሱላ አላህና መልእክተኛውን ታዘም ቢሆን ባስቀመጡልን የህይወት መንገድ ህደም ቢሆን ምን ነበር ብሎ ይመኛል። እስልምና ሙሉ ህይወታችን የሚዳኝ ዲን፣ እንዴት መሄድ እንዳለብን ዘርዝሮ አስቀምጦታል።

በእያንዳንዱ ገመድ ሰባ ሺህ መላይካ የጎተታ ትመጣለች። ልብ በሉ ሰባ ሺህ መጻቢያ እያንዳንዱ ገመድ ላይ ሰባ ሺህ መላይካ ይሰባታል። ጊላዱን ሽዳድ ጠንካሮች ሆኑ ያኔ እሷን ያተ ወጂአ የውመኢዝን ቢጃሃነም የውመኢዝን ያኔ

ሕይወት ማለት እሱ ነው። ለውካን ያዕለሙ ሚያቆብ ይሆናል አሉ። ይህም አላብጣ በቀደም አንድ መስጊድ ውስጥ ነበር። በአዋይ ያደረብ አንድ አባት ከፊት ለፊት ያሉ ሰማንያ በት ይሆናችኋል፣ ጥያቄ አቀረበ። ዱንያ ላይ ምን ያህል ቆይታችኋል? አልኳቸው ስምንት ቀን የኖራችሁ ትድድሜ የተመልሳችሁ ሰቡት ስልም ሕይወት አይደለም ይሄ የማምረቻ ምድር ብቻ ዋናው ህይወት ከሞት በኋላ የሚመጣው ያ ለይተኒ ቀደምቱ ሊሐያት ምን ነው ከሞት በኋላ ላለው ህይወት ሰርቼ በነበር ብሎ ይቆጫል ሰው ሳንቆጭ እዛ ጸጸቱት ሳንገባ ሙእሚና አሁን ይነቃል ያስተነትናል ፋይሉን ያያል የቀን ውሎውን ይመዝናል። ቁርአን ጋር ያለው ግንኙነት፣ ሶላት ጋር ያለው ትስስር፣ ቤተሰብ ጋር፣ ባለቤቱ ጋር፣ ልጆቹ ጋር፣ ወላጆቹ ጋር፣ ጎረቤት ጋር፣ ሀገሩ ጋር፣ ንግዱ ጋር ራሱ አላ ስብሀኑ ተዓላ ዱንያን ሳይጠቀሙባት አልፈው አኼራ ላይ ከሚቆጩ ሰዎች መካከል አያደርገን። ነጊያው መልቅያማ አላ ስብሀኑ ተዓላ በረህመቱ ጀነት ከሚያስገባቸው ሰዎች መካከል አያደርገን። ለዚህ ግን ከእኛ ትልቅ ስራ ይጠበቅብናል እዚሽ ዱንያ ላይ እያለን። አላህ ስብሀኑ ተዓላ የሚወዳቸውን ስራዎች መስራት ይጠበቅብናል። አላህ ስብሀኑ ተዓላ በሰጠን ጸጋዎች ከእሱ እዝነት ተስፋ ሳንቆርጥ ወደ እሱ መቅረብ ወደ እሱ መጠጋት ይኖርብናል። አላህ ስብሀኑ ተዓላ በሰማኑ የምንጠቀም ሰዎች አድርገን።